ልጆቼ ስለሚመጡ ዩዘር እየልሞሸር ብዬ ነው፣ ጸጉሬንም እሷ እኮ ጠፍቷት አይደለም። እናቴ ፍራንኩ ልታለምጥ ገብታለት ነው እንጂ ኖ፣ ዛሬ ዝም ብላ ነው እንጂ፣ ዱብታ ዱብታ ታመጣለች። ጠብቆ እሷ ጋ እያለች ነበር። አልሰማሽ? አበባ ቀነጥሳለሁ ለብሩክ ሰጣለሁ ብላ እሱ ከኋላ እሱ ደግሞ በትክክል ብላኝ እኔ ወድጄ እጄ ሰጥቻለሁ እያለ መጣ። ማብሩኬ እናታደለ። ያኛው እኮ ፖሊስ ያዘው እኮ ብሌ እነሱ ውሸት ነው። አንቺ ትከታተያለሽ። እንደ ደግሞ ምና እንደ መሳሪያ እንደዛ እንትን ብሎ የእኔ ብቻ አይደለም እሷም ማለት አስተላልፋ ነው አለች። እኔ በጣም ያሳቀኝ ማለት ነው እጁ እንደዚህ ሲያደረግ እጁ መቶልኛል።

ውቃ የምን ገስት ነው ገስት ስት እኮ ነው የገባሁት የምን ገስት ነው ሰርጉ ስንት ሰዓት ነው ሰርግ ቅሪው በዱባይ ዘጠኝ አራት ሰዓት በኢትዮጵያ ሶስት ሰዓት አሁን ገስት ሊሰራ ገስት ስሪ ተብዬ እኮ ነው አንድ አይነት ፎቶ አድርጋችሁ ተብሏል እኮ አረ እንትና እኮ የኔ ልጆች የኔ ልጆች የለም የገባ አስተናግዱ ከስድር ውጭ ብላይለ

ወለጌዋ አማቸን ላይ ሂጅ እኮ ነው የኔ ውድ፣ እውነት ለቋን አለቀቀም ብዬሽ ቼክ ላደረግሽው ወይኔ፣ ለእዛ ነበረ እ ዛሬ ሀይሚ የተናገረችውን ነገር ሶስት ጊዜ ከቤቷ ገብታ በኋላ ምን ብዬ በአራተኛው ንቅ ያልኩኝ የለቀቀችው የፖስተችውን ናይች አራይ ሃይ የሚያታረግም ብዬ ሄድኩኝ። ሰይ ብዙ ሰዎች አራይ ምን አይደለች አድርገው አድርገው አለችና እናትዬ እንደ ነገር ነው። ሽንታችን ምሪ እንዳይሆንልሽ አሏት። እኮ አበዙት እንዴ፣ ተዋህ ልጅቷን። አሁን ክፉ አልናገርም። የሚገቡበት ቀን በጣም ሚያሰቀኝ ማለት ነው። ደስ ያለበት እኔ ያለችው ለምን እንደሆነ ታውቃላችሁ? እኔ ነው እኔ ነው እንዳትል ለማለት

የሰኝ አይነት ነው ይሄ የእንትናና የብሌንን አይነት አንድ አይነት አድርጉ። ከብሌን ቤት የምትመጡ ይኸው፣ እኔ እየቀለድኩ ነው። ኧረ እየቀለድኩ ነው። እናቴ እንዳወጡብኝ። ይሄ እንግዲህ አይደለም ላይ

ይህን ያረን በኢንቦክስ ላኪን። ሊበና ትን በኢሞ እንዳት ልክልኝ፣ በኢንቦክስ ላኪበክ ቀይሬ ልምጣ። ዩዘር ምነው ያስቀየምኩሽ ነገር ካለ ይቅርታ። ኧረ ተይ እንጂ ወደ ሰፈር መስመር ሲሄድ እንደዚህ ነው የሚያደርገኝ። አንቺ ደግሞ ፈስ ያለበት ምን ይላል? ይታበል ፈስ ያለበት ጨርሽው ዝላ አይችልም እንዳማረሁኝ። አይ ደግሞ ይጥፋኝ እንዴ አደለ ፈስ ያለበት እኔ ነኝ እኔ ነኝ አይልም እኔ ነኝ እኔ ነኝ ነው ከጎን አሁን ከስከ አርባ አምስት እኮ ያልኩት ሁለት ልጅ ወልድ፣ ከዛ ልጆች አምስት አምስት ዓመት ሲሞላቸው ከአምስት ዓመትና እና በኋላ እኔ ምንድን ይሻለው በጌታ ያለ በጣም እናንተ ደግሞ እስ የቅርታሚ የምንም ልብ ይኑራችሁ እስቲ ሰሚል እንጋ ጋር ፕራንክ ልሰራ አይደለም። የሄደችው ጣፍቷት አይደለም ልጁን አወዛግባት። በጥፊ የመታችሁን ይቅርታ ልትጠይቅ ነው የሄደችው። አዎ፣ እና ደግሞ እናንተ ደግሞ በቃ ሰው የይቅርታ ልብ ካሌለን እኮ ዋጋ የለን። ማሬ፣ ምን የዛሬው ፕራንክ አልተመቸኝም። እንዴት ብላ ትምጣ? እንግዲህ፣ እንዴት እናንተ ነው ደግሞ። እሷ ግን በኋላ ቀስ ብዬ ኮመኮመዋለሁ። ተውት። እንዴት አይመችም ምንድን ነው እንደውም፣ በአራት በአምስት እናቴ ትሙት ሰብስክራይብ አድርገዋለች። ምንም እነሱ ሰው ይቅርታ ልብ መኖር አለብን። ስልሞት ይቅርን በሉ አይደለ እንደሚለው ኖ፣ አልተመቼን ሳይሆን እኔ ሁለቱ አንድ ላይ ስላልመጡ ቅርነ ያለ እንጂ ምንም ችግር የለብን። ከልጅ ጋር ግን ሁለቱ አንድ ላይ ካላየው በቃ ያማኝናል ይሄው ኢንቦክስ ላይ ግቢ ልኬልሽ ያለው ማንም እንዳታስገቢ።

ስለዛሬው አሁን እንዴት ነው እነ ብሌን ልምምድ አድርጉ እስኪ እንደት ነው የምታወሩት ይህንን ፎቶ አርጋችሁ ነው ገንዬ እስክሪንሻት አንስተሽ ይህንን ፎቶ አርገሽ ነ ይህንን ፎቶ አርገሽ ነኝ ገዝት ሊሰራ ነው ዩዘርም ከታች እኔ ማድረግ ስለማልችል ነው ከይቅርታ ጋር አዎ ምትችሉ ምትችሉ እሺ ምትችሉ ማትችሉ አላልኩም ምትችሉ ይህንን ፎቶ አርጋችሁ ነው እሺ በቃ ወጥቼ ልመለሳ ወጥቼ አለኝ እንትን ብዬ ልመለስ። እሺ አድርገሽ ነው። እኔ ታብታብ አደርጋለሁ። ታብታብ ደግ ደግ ደግ ደግ ደግ ደግ ደግ

የምር እኔ ከማንን ጋር እየመጣ ብሩክን ከሌላ ሰው ጋር ሲመጣ ሆነ ያየሁት ቪዲዮ አይመስለኝም። ለምን እንደሆነ አላውቅም። ሀይሜን ለብቻ ሲመጣ ያየሁት እኔም ደስ አይለኝም። ግን የይቅርታ ልብን ይኑረን እና ይቅርታ እናድርግ። ይቅር ብያለሁ። የምር ፎቶ ራሱ ለይቼ ሲፖስት ቅር ቅር ይለኛል። እንኳን ለብቻቸው ሊመጡ ይቅር

አይ የሚመጡ ሆነ ችግር የለም። አምሮባታል ልጅሽ ብለህ ነው ታላላ አምሮባታል። ልጅ እኮ ውብ ነው ላይ ዛሬ ብቻ